ቤተሰብ በድጋሚ መጥቻለሁ። እንግዲህ ቀደም ሲል ሀይሚዬ ስለ ራሷና ስለ ብሩኬ በጣም አሳዛኝ ተስፋ የሚያስቆርጡ ነገሮች ከዚህ በኋላ በተፈጠረው ነገር ተስፋ እንደቆረጠችና ግንኙነታቸው እንደማይቀጥል ስትናገር ነበረ። አሁንም ደግሞ ብሩኬ በሄኒ ቻናል ላይ መጥቷል ማለት ነው። እኛና እውነት ለመናገር የብሩኬ ማነጋገር ተመሳሳይ ከሀይሚ ጋር ግን የሀይሚ ንግግሮች በጣም ይሆናላ ውስጥ ይነካሉ፣ ተስፋ ያስቆርጣሉ። ብሩኬም ደግሞ እያለ ያለው ከዚህ በኋላ የኔና የሀይሚ ነገር አብቅቶ ይዞለታል ያው 50-50 ነው። ብሩኬ ሀይሚ ግን እርግጠኛ 100% ሆና ነው እየተናገረች ያለችው። ምክንያቱም እኔ ጥፋተኛ በሆን እንኳን ያደረኩትን ነገር አምታ ለእኔ ለሚመለከተኝ ነገር ማሳየት መናገር እያለ ለምንድነው ድብብቆሽ የምትጫወተው? ለምን ለሌላ ሰው ታሳያለች? ነገር ነው የብሩኬ ጥያቄ ማለት ነው። እና ከዚህ በኋላ ባገኛትም ልጠይቃት የምችለው እሷ ጋር ስላለው መረጃ ሳይሆን እኔ ይቅርታ ልጠይቃት የሄዱ ቀን ከቤቷ ያስወጣይ ልጅ ወይንም ቤቷ የተገኘው ወንድ ማን ነው ልላት ነው የምችለው እያለ ነበረ ብሩኬ ማለት ማለት ነው እኛና እዚህ ጋር ሁለቱም ተመሳሳይ አንድ እኩል ናቸው። የመጀመሪያው ሀይምዬ ብሩኬ ውስጥ ለውስጥ በድብብቆች ብዙ ነገር ያደርጋል፣ ከሴ ጋር ብዙ ነገር መረጃዎች አሉ እያለች ነበረ። ብሩኬ ደግሞ ይቅርታ ልጠይቃት የሄደ ቀን ቤቷ ውስጥ የነበረው ወንድ ጭንቅላቱ ላይ ጥያቄ ሆኖ ተቀምጦበታል። ስለዚህ ያለው አማራጭ ምንድን ነው? ሀይምዬ ጋር ማለት ነው ያለውን መረጃ አሳይታ፣ ለምን እንደዚህ ያደረግ ፊት ለፊት ማለት ነው፣ ሌላ ሶስተኛ አራተኛ ወገን ሳያስገቡ፣ ብሩኬም ደግሞ ይህ ወንድ ማን ነው ብሎ ጥያቄ የፈጠረበት እኔም ያን ቀን ተናግሬያለሁ። ልጁ ሜቢ ሀይሚዬ አሙኛል ብላለች፣ ወደ ቤት ይዟት መጥቷል። ግን ደግሞ ብሩኬን በዛ ደረጃ መነጫጭቆ አበባውን ጥሎ ማስወጣት አይችልም። ገባችሁ አይደለም? ያደረገው ነገር ነው ለብሩኬ ጥያቄ የሆነበትኝ እና እንግዲህ ብሩኬም የሆነ እንዴት ነው ኬርለስ እየሆነ ነው፣ ሀይሚም ወስናለች፣ ብዙ ነገሮችን እየተናገረች ነበረ። እንደዚሁም ደግሞ አያይዞ ሄኖክም እየተናገረ ነበረ ብሩኬ የሌለውን ስም ለምን ስም ትሰጡታላችሁ? ለምን ትሳደባላችሁ ይቀርበታል። ደግሞ ኦዲንስ የሆናችሁ ሰዎች ከናንተ በላይ እኛ እናቃቸዋለን፣ እኛ እንቀርባቸዋለን፣ እኛ እንወዳቸዋለን እያለ ነበረ አስረግጦ ለጓደኛው ለብሩኬ ሲከራከር የነበረው። እኔ አሁን ኦዲንሱንም የተናገረውንም ሁሉንም ነገር ወደ ጎን ልበለውና ሀይሚና ብሩኬ ጋ የተፈጠሩ ነገሮች ይህ የመጨረሻ ነው የሚባል ነገር የለም። በመጀመሪያ ደረጃ ብሩኬ ዛሬ ተናግሯል በጣም ብዙ ማለት የሚናገሩት ነገር በነገራችን ላይ የንዴታቸው ነው እንጂ ከውስጥ ወስነው ያወጡት ውሳኔ አይደለም ለምን ካላ

መቶ ፐርሰንት አይደለም ሲናገር የነበረው በእኔና በሀይሚ መካከል ብዙ መልካም ነገሮች አሉ። ብዙ መልካም ነገሮች አሳልፈናል። በሄደችበት ሁሉ መልካም ነገር እንዲገጥማት ነው የምፈልገው። ብዙ ኦዲየንስም ደግሞ በእኔና በሀይሚ ምክንያት ጓደኛሞች ሆነዋል፣ ተዋውቀዋል፣ ሊቭ ላይ ቁጭ ብለው ያወራሉ፣ ላይፍ ላይ ምናምን እያለ ነበር ገባቸ አለል። ይህ ማለት ምንድን ነው? ከክፉ ነገሮች በላይ በጎ ነገሮች ይበልጣሉ። ከሀይሚ ጋር ያሳልፋቸው መልካም ነገሮችን እያሰበ ነበረ ይሄ ቪዲዮ ሲቀረጽ የነበረው ነገር ግን ተናዷል። እል ውስጥ ገብቷል። ይህን ውሳኔ እንዲወስን ወይንም ደግሞ ያልተገቡ ቃላቶችን እንዲናገር ያደረገው የገፋፋው ስለተናደደ ና ስለተናደደ ብቻ ና ብቻ ነው። ብሩኬ ማለት ነው ና ብሩኬም ደግሞ እንደዚህ ከሀይሚ ጋር ያሳለፍካቸውን ከሀይሚ ጋር ሆነ ያገኛቸውን መልካም ነገሮች እንደዚህ ስታስብ ስትረጋጋ፣ ለራስህ ጊዜ ስትሰጥ ነገሮች ሁሉ አሁን እዚህ ጋር የሚያናድዱ የሚያበሳጩ ኢቨን እንኳን ኦዲንስ ለሱ ያለው አመለካከት የሚሳደቡ ኦዲንሶች አሉ ያያ ተጨማምሮ ነው ከራስ በላይ ነፋስ ሁሉ ሲል ነበር ና ይህንን ቃላት እንዲናገር ያደረገው ስለተናደደ ነው። በመጀመሪያ ተረጋጋ። እንዳያችሁት እኔ አሁን ሄጂ ሀይሚዬ፣ መረጃው ምንድን ነው የተሰማሽ፣ ወይንም ደግሞ የተነገረሽ ነገር ምንድን ነው ብዬ ከመጠየቅ መጀመሪያ ካገኘኋት ያ ልጅ ማን ነው ብዬ ነው ልጠይቃት የምችለው ብሏል። ይሄንን ቃላት ቃል በቃል ማለት ነው ና፣ ለአንድ ቻንስ ወይንም አንድ ድል በመካከላች ያሉ ነገር ክሊን አርጉ እያለ ሄኖክ ሲነግረው እሱ ኦኬ፣ ችግር የለውም ሁለታችሁም ጋር ተመሳሳይ ነው። አንተም ለሀይሚ ጥያቄ አለ፣ ሀይሚም ደግሞ ስለ አንተ መረጃ አለኝ ብላለች። ና ግን ሁለታችሁም ግልጽ ካላወጣችሁ ሀይምዬ፣ እኔ ያለው መረጃ ይሄ ነው ማናት፣ ምንድናት ብላ አንተን የማጠይቅህ ከሆነ አንተም ደግሞ ልጁ ይሄ ልጅ ከሀይሚ ጋር በቃ የሆነ ያሰብከው አስበሃል እንደዚህ ነው ብለህ የምታስብ ከሆነ ሁለታችሁም ካላወራችሁበት፣ ይሄ በጣም ችግር ነው ትልቅ ችግር ማለት ነው። ና እኛም ደግሞ እንዴት እንደምንወዳችሁ ማለት በቃ ለእናንተ ትልቅ ቦታ ክብር እንዳለን ማወቅ መቻል አላባችሁ። ለኦዲየንስ፣ በተለይ ለኦዲየንስ ክብር ስትሉ ተረጋጉ። ሁለታችሁም ንዴት ውስጥ ነው ያላ ያሳሳቱት ንዴቱን ወደ ጎን በሉትኝ መጨረሻ የሚባል ነገር የለም የሰው ልጅ እናደዳል ይበሳጫ ሲናደድ የሚወስነው ነገር አለ በጣም ከባድ ነገር ሲረጋጋ ደግሞ ያ ነገር ሲምፕል ሆኖ እያገኘዋልና ብሩኬም ሃይሚን በደንብ ነው የምታውቃት፣ ጥግ ድረስ ሃይሚም ደግሞ ብሩኬም በደንብ ነው የምታውቂው። ግን ማን እንደሆነ ስለ ብሩኬ ያልሆነ የሆነ ነገር ነግሮች አልቅሶ ፊትሽ ብዙ ነገሮችን አድርጎ እንደዚህ እንድትወስኚ አላደለ። አንድ ክፉ ነገር ሲመጣባችሁ ያለፈውን ነገር የምታስቡ ከሆነ በጣም ከባድ ነው። አንደኛ ራሳችሁን ትጎዳላችሁ፣ ሁለተኛ ደግሞ የምትወስኑት ውሳኔ ራሱ ከባድ ነው የሚሆንባችሁኝ። ምክንያቱም ሃይሚን አይታችኋታል። በጣም ተስፋ ቆርጣለች። ስለ ብሩኬ ምንም አይነት ነገር ከኢቭን እንኳን ሚፍታህ ምናምን ላውራ ሲላት ምንም አይነት ነገር መስማት አልፈልግም። የሱና የእኔ እዚህ ጋር ማብቃት አለበት። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ በይቅርታ አልፌ ያለሁት አለማወቅ ነው ወይንም ደግሞ ይሄ ነገር ምናልባት አጋጣሚ ነው ብዬ ነገሮችን ወደ ኋላ ትቼ ነበረ። ነገር ግን ያ ሁሉ ያደረኩት ስህተት መስሎ ነው የታየኝ። በአሁኑ ሰዓት ላይ ሌላ ዋጋ እንዲከፍል፣ ሌላ እንደ ሻማ እንዲቀልጥ ነው የሆንኩትኝ። ስለዚህ ብሩኬም እኔም እንደ ሻማ ሳንፈልግ የማንፈልግበት ህይወት ላይ እንደ ሻማ መቅረጥ የለብንም፣ እያለች ከረራርጋ ስትናገር ነበር ይህ ሁሉ ምንድነው? ነው ንድ ቤት ውስጥ ስለሆንች ነው ሀይ ምዬ ማለት ነው ተረጋጊ። ስለተጨማመረብች ነው አሳንኪው። በቃ መረጃውን ነገሩ ክሊን የሚሆነው የሚፈታው ሁለታችሁም ወደነበረባችሁ ወደነበረ፣ ሶሪ ወደ ነበራችሁበት ትመለሳላችሁ። ቁ ግን ደግሞ እንደዚህ እናንተ ሁለታችሁም በልህምት ቀጥሎ ከሆነ ይቆያል። ይሄ ነገር አይፈታም ቶሎ እና ሁለታችሁም ሃይሚዬ መረጃውን አሳይ፣ መረጃ አለኛችሁን ነገር አሳይ። ብሩኬም ደግሞ የኔና ሃይሚ ነገር እዚህ ጋር በቃ አብቅቷል። ምክንያቱም እሷ ለኔ መናገር አትፈልግም፣ ነገሮችን ግልጽ ማድረግ አትፈልግም። እሷ እንደፈለገች መሆን መብቷ ነው። ምናምን ማለት የለብም። ህይወት እንደዛ አደለችም። አንዱ ሲያጠፋ አንዱ ረጋ ብሎ፣ ያኛው ሲያጠፋ ደግሞ ያኛው እረጋ ብሎ ቀስ ብሎ ነው ህይወት የምትቀጥለውኝና፣ ሁሌም አልጋ ባልጋ አደለችም። ሁሉም ነገር ለምን እኔ እንደፈለግኩት አይሆንም አይባልም። ገባችሁ አይደለ? እዚህ ጋር ሃይሚ ልታጠፋ ትችላለች፣ አንተ ረጋ። እዚህ ጋር ብሩኬ ሊያጠፋ ይችላል፣ ሃይሚ ረጋ። እንደዚህ ነው ማለት በቃ ውሃና እሳትና ውሃ ነው ሰው ሆኖ መቀጠል የሚችለው እኛና መጨረሻ የሚባል ነገር እኔ መስማት አልፈልግም በጭራሽ። ሄኖክም የጓደኝነትን ጥቅ ያው ለብሩኬ ሲከራከር ነበር። ስለ ብሩኬ ምንም አይነት ማለት አታውቁትም። በቃ ብሩኬ ማለት ብሩኬ ነው። እናንተ መሳደብ እንዲያውም እያለ ነበር ብሩኬ ራሱ የምትሳደቡ ሰዎች ስራ ስለሌላችሁ ነው፣ እኔ ግን ስራ አለኝ እያለ ነበር ና ይሆናል መሳደብ በነገራችን ላይ መፍትሄ አይደለም። ልጆቹ የምትወዷቸው የምትፈልጓቸው ከሆነ ምክር መስጠት ነው አስተያየት መስጠት ነው፣ በሚሰሩት በሚያመጡት ነገር ላይ መቆጣት አለቀ። ስድብ መቼም ቢሆን መፍትሄ ሆኖ አያውቅም። እንዲያውም ብሩኪ ዛሬ ማለት ነው ከውስጡ አይደለም እኮ እየተናገረ ያለው ንዴት። ከላይ ከላይ የምትናገሩት ነገር አለ አይደለ? ከላይ ከላይ ነበር ሲናገር የነበረው። እሱ ደግሞ ስለተናደደ በሚሰጠው ስም የደበካትን አውጣ ምናምን ብዙ ስድብ ተሰድቧል፣ ከምታዝቡት በላይ እኔ መናገር ስላልፈለኩኝ ማለት ነው። እኛና ሀይሚም ደግሞ ተመሳሳይ ያ ልጅ ቤቷ ሲገኝ ማለት ነው ተረግጣለይ። በቲክቶክ በደንብ ነው የተረገጠችው። ቃላቱን መናገር አልፈልግም። ይሄ ደግሞ የኛ ስነ ምግባር መሆን የለበትም። የጨረቀ ፋሚሊ እና ሁለቱን መለያየት የለባችሁም። እኔ ሁለቱንም ባንድ ነው ማይ ሁለቱንም ደልምፈልገው አንድ ላንድ ናችሁ፣ በቃ አቻ ናችሁ ማለት እዚህ ጋር ብሩኬም ከሃይሜ ማወቅ የሚፈልገው ነገር አለ፣ ሃይሜም ተመሳሳይ። ግን እዚህ ጋር በደፈናው ዝግት ታርጋችሁ ሁለታችሁም ስለተናደዳችሁ ብቻ በኋላ ላይ የሚጸጽታችሁን የሚቆጫችሁን ነገር ማድረግ የለባችሁም። እናንተ የምትለያዩ ልጆች አይደላችሁም። መቼም ማለት ነው ይኸው ምን አለች ትላላችሁን ቪዲዮ የምትከታተሉ ሀይሚና በሩቲ መቼም አይለያዩም። ግን ደግሞ ልውስጥ ከገቡ ነገሩ በእንደዚሁ ሲጨቃጨቁ ለረጅም ወራት ሊቀጥል ይችላል። ከዛ ውጭ እኔ በጣም ነው የምወዳችሁ ሁለታችሁንም። ተረጋጉ ብቻ ነው ለልመፈልገው